ከራሳቸው ከኢህአዴግ ውስጥ የወጣውን ሰው ፓርቲ እንዲመሰረት አድርገው ማጭበርበሪያና ማታለያ እንዲሆን ለአዲስ አበባ ወጣቶች የተቀመጠ ሲምቦል ነው። በተቃዋሚ ስም የተቀመጠ የኢህአዴግ ወጣቶች ሊግ አባልና አመራር ነበር ሀብታሙ አያሌው ማለት። አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቀድመው ሁኔታ ቦታውን አስረክበው የኢትዮ ሶስት ነት ብለ የያስከው ሚዲያ ይዘውን ልቅ ማለት ትችላለን። አላግባብ የሆነ ባህሪን ለማረቅ የሚጠቅሙ እናቶችና እህቶች ናቸው ያሉኛ፣ ከየት ነው የመጡት? እንደዚህ አይነት በየቀኑ ሽብር፣ ወንጀል፣ ጥላቻን እየሰበኩ ጥቅም ብቻ የሚያሳድዱ ሴቶች ከመቼ ዘመን ጀምሮ ነው የተፈጠሩት? ካላችሁኝ ሀብታሙ አያሌውና ኤርሚያስ ለገሰ ኢሳት ከገቡ በኋላ ኢሳት እንዴት እንደተተረማመሰ ተመልከቱ። ሀብታሙ አያሌው እሺ፣ ኤርሚያስ ለገሰ ዛሬ ተመልሷል ተመልሷል ብላችሁ ነው የምታምኑት? ይሁንላ፣ እሺ ይሁን ብለን እናስብ። ግን አላም ነው ዛሬም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብቱ ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉት ተግባራቶች እንደሆኑ ይታወቃል ጀነራል ተፈራማሞ ወደ በረሃ ወደ ጫካ ከመሄዱ በፊት ምን ሲባል ነበር ህክምና ተከለከለ ሊሞት ነው ሊሄድ ነው ጣረሞት ላይ ነው ደም እየፈሰሰው ነው እንደዚህ ሆነ ተብሎ ይሄ ሰውዬ ከዛሬ ነገ ሞተ ብለን ስንጠብቅ እሱ ክላሽ ይዞ ጫካ ገብቷል ታሞ ነበር ተፈራማሞ ሂድና እግዚአብሔር ይማረህ በለው ታሞ ነበር ብለን የምታስብ ከሆነ ህክምና ባላገኘሁበት ጊዜ የኔን መከራ ተካፍላችሁ አሁን ወደ ደረስኩበት ወደ መጣሁበትም እንድመጣ በርካታ ጥረት ላደረጋችሁ ከነገ አብራችሁ፣ ለተጨነቃችሁ በመላው ዓለም ላላችሁ ኢትዮጵያውያን ከልብ አመሰግናለሁ። ይቺ ፖለቲካ ነች። ታሞ ነበር ተብሎ ለረጅም ጊዜ መንግስት ከለከለው ተብሎ የሚቆየው የመንግስት ተቃዋሚ ነው ብሎ ሕዝብ እንዲያምነው መንግስት እያሰቃየው ነው ብሎ ሕዝብ እንዲያምነው እንጂ ታመው አልነበረም። የታመምነው እኛንን ያደነዘዙን ህወሓቶች ናቸው።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 በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ እንግዲህ በተለያየ ጊዜ ይሄ የለውጥ ዘመን ከመጣበት ጊዜ ጀምሮ በእነዚህ ስምንት ዓመት ለሚጠጋ ጊዜ ማለት ነው ሰባት ዓመት ከስድስት ወር ኦልሞስት ወደ ስምንት ዓመት እየሄድን ያለበት ሁኔታ ነው ያለው ከሁለት ሺህ አስር ጀምሮ የተለያዩ ሁነቶችን እየተመለከትን የመጣንበት ሁኔታ ነው ያለው እና የኢትዮጵያ ጠላቶች ድግስ የጥላቻ ድግስ የጥፋት ድግስ የማፍረሻ ድግስ እየደገሱ ኢትዮጵያን ለመበታተንና ለማፍረስ የሚሰሩ ሰዎችና ቡድኖች ሁሉ እየተፈረካከሱ፣ እየተበታተኑ ሲጠፉ እየተመለከትን የመጣ ነው። በእነዚህ ወደ ስምንት ዓመት ለሚጠጉት ጊዜያቶች ማለት ነው በዳያስፖራው ወገን ላይ ነው ዛሬ የተወሰነ ቆይታ የምናደርገው ማለት በውጭ ሀገር ሆነው በተቃውሞ ጎራ ውስጥ ተሰልፈው ከዚህ በፊት ከለውጡ በፊት ወይም ደግሞ የለውጡ ዘመን እንደመጣም አካባቢ በኢትዮጵያዊነታቸው የምናቃቸው ነገር ግን የኢትዮጵያዊነት ፖለቲካ ትንሽ ዋጋው የቀነሰ መስሏቸው የብሔርተኝነት ፖለቲካ ሲገነግን ወደ ዘረኝነት ፖለቲካ የገቡ በተለያዩ ሚዲያዎች ላይ ሆነው በቡድንም በተናጠልም እየሆኑ በአጠቃላይ ግን የጥላቻና የመከፋፈል ወይም ደግሞ ሀገር አፍራሽ የሆነ የፖለቲካ ሀሳብ የሚያራምዱ ጋዜጠኞች ሊባሉ የማይችሉ ፖለቲከኞች ልንላቸው የማንችላቸው ነገር ግን ጥቅም አሳዳጆች ብንላቸው የተሻለ ስያሜ ሊሆንላቸው የሚችል በዲያስፖራው ወገን ላይ ያሉ በዩቱብ የተቃውሞ ወይም የጥላቻ መርዛቸውን የሚረጩ ሰዎችን የተመለከተ ነው። ከሰሞኑ ሀብታሙ አያሌውና ኢየሩሳሌም ማን የምትባለው የአባቷን ስም አላቀውም፣ በሁለቱ መካከል የተፈጠረ ግጭት አለ። በሁለቱ መካከል ሳይሆን በአጠቃላይ ኢትዮ ሶስት ስልሳ ውስጥ የነበሩ ሰዎች እየተፈረካከሱ ገመናቸው አደባባይ እየወጣ ያለበት ሁኔታ ነው ያለው። እዚያ ሰፈር የሚሆነው ነገር ሁሉ የሚያደርጉት ነገር ሁሉ በሚንቀሳቀሱባቸው በእያንዳንዳቸው ነገሮች ውስጥ እንቅስቃሴዎች ሁሉ ዳንስ ናቸው ይባል ነበር ድሮ በነ ሀብታሙ አያሌው ሰፈር። በነ ኢየሩሳሌም ሰፈር ደግሞ እንቅስቃሴዎች ሁሉ ቢዝነስ ናቸው። በቢዝነሳቸው ላይ ከመጣ በጥቅማቸው ላይ ከመጣህ ገመና የለም፣ ጓደኝነት የለም፣ ቤተሰባዊነት የለም፣ የሀገር ጥቅም የሚባል ነገር የለም እና በጥቅም የተሳሰሩ ሰዎች ጥቅማቸው ሲነካ የሆነ ነገር ሲሆኑ ምን እንደሚመስሉ ኢየሩሳሌም የምትባለው ጋዜጠኛ ነኝ ባይ ከሰሞኑ ወጥታ ያለቀሰችበትን ቪዲዮ ማየት ብቻ በቂ ነው። አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታም ያሉ ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ወገነት ብለህ የያዝከው ሚዲያ ይዘውን ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋ ለመጥልቆናል አልተሸከምከን። እኛ ነው የተሸከምነው። እርግጠኛም ነገር ተሸክመንን ይኖር ነው። የልጅ እናት የልጆች እናት ነኝ። ሴት ነኝ። ሴት ስትሆን ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰብዊ መብት ተዋጋች ምናምን የጠመጣ ይገባዋሉ። አላ በኢትዮ ሶስት ስልሳ ውስጥ ሁላችንም በመስራቾቹ፣ እኔም ልዩም አንተ ብሩክም መብት አለን። ካሰብከው ደግሞ የእኛ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖሩ ይችላል በአሜሪካ ህግ በአሜሪካ መሬት ላይ የተሰራውን ስራ በተመለከተ ፖሊስ ማን፣ መቼ፣ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙም እንደ ተቋም የሚሄድበትን መንገድ ተከትሎ በህግ ይሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዘርዘር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው። ይህንን ፕሮግራም ለማቅረብ እንደምንም ሊትራሊ ከፊት ለፊቴ የቆመው ስልክ ነው። በጣም ፕሮፌሽናል ወይ በትልቅ ስቱዲዮ ውስጥ የምንሰራ ሰዎች የነበርነው እንደምታውቁት ስቱዲዮ ስራውን እንዳይሰራ በመደረጉ ምክንያት ደግሞ የኢትዮ ሶስት ስልሳ ፕሮግራም ለጊዜው በስልክ እየተላለፈ ነው። የሚሰሩትም የሚያወሩትም ስለ ኢትዮጵያ የሚያወሩ ስለ ብሔር የሚያወሩ ስለሆነ ቡድን የሚያወሩ ስለሆነ ጉዳይ የሚያወሩ በሚያወሩት ጉዳይ ላይ ጥቅም የሚያገኙበትና የሚያተርፉበት መሆኑን ብቻ አስልተው ነው የሚሰሩት። አሁን እኔ ይቺ ሴትዮ የሚገርመኝ ያው ሴትነት ማለት ምን ማለት ነው? ሴት ልጅ እኮ በጣም ስሜታዊነቷን የምትቀንስ ወይም ደግሞ ከወንድ ልጅ በተሻለ ሁኔታ ስሜቷን መግራት የምትችል ነገሮችን ማገናዘብና ና አርቃ ማሰብ የምትችል ወንድ ልጅ በስሜታዊነት የሆነ ነገር እንኳን ቢያደርግ ወይም ስሜታዊነት ይገፋዋል ተብሎ ቢታሰብ አላግባብ የሆነ ባህሪን ለማረቅ የሚጠቅሙ እናቶችና እህቶች ናቸው ያሉን። እኛ ከየት ነው የመጡት? እንደዚህ አይነት በየቀኑ ሽብር፣ ወንጀል፣ ጥላቻን እየሰበኩ ጥቅም ብቻ የሚያሳድዱ ሴቶች ከመቼ ዘመን ጀምሮ ነው የተፈጠሩት? ልጆች አሉኝ ትላለች አሁን ሴትዮ። እንደ እናቱኝ መጀመሪያ ነው እኔ ሴት ልጅ አደባባይ ወጣ ወይ ሚዲያ ላይ ወጣ፣ አትስራ፣ አትናገር አይደለም እያልኩ ያለሁት ስነ ስርዓት ባለው መንገድ ነው የሚሰራው። እንደማንም ማንም አደባባይ ላይ እየወጡ እንደሚሳደቡ ጎረምሶች ሴቶች እንደዛ እየወጡ የሚናገሩ ከሆነ ከኢትዮጵያነት ስነ ምግባር ያፈነገጠን ይሄ አላደግንም፣ አናቅም። እንደዛ አይነት ሴትነት አናቅም እኛ። ሲጀመር እንደ እነ ሀብታም አያሌው አይነት አጭበርባሪዎች ጋር አብሬ ሰራለው ብለሽ ስትገቢ ሀብታም አያሌው ማን እንደሆነ በደንብ የምታውቂ ከሆነ መጨረሻ ላይ በካልቾ ብሎች እንደሚሄድ ማወቅና ማረጋገጥ ነበረብሽ። ያ ከሆነም ደግሞ ህግ ያለበት ሀገር ነው ህግ ባለበት ሀገር በህግ ነገሮች መጨረስ ሲቻል አደባባይ ላይ ወጥቶ በማልቀስ ለኛ ጥሩ ነው፣ ለኛ ለኢትዮጵያውያን በሙሉ ኢትዮጵያዊነትን ለሚፈልጉ የኢትዮጵያ ጠላቶች ወይም ውድቀቷን የኢትዮጵያን ውድቀት የኢትዮጵያን መፍረስ ለሚፈልጉ የሚፈልጉ ሰዎች በዚህ ደረጃ እየተፈረካከሱ መውደቃቸውን በማየታችን ለኛ ጥሩ ነው እያደረጋችሁት ያላችሁት ነገር። ነገር ግን ቢያንስ ለቤተሰቦቻቸው ለልጆቻቸው እንዴት ሰው ትንሽ አይጠነቀቅም? ምን ለማትረፍ ነው አሁን አደባባይ ላይ ተወጥቶ እንደዚህ የሚለቀሰው? በአጠቃላይ እያንዳንዱ እንቅስቃሴያቸው ኢትዮጵያዊነት አትራፊ መስሎ ከታያቸው የኢትዮጵያዊነት ስነ ልቦና በማህበረሰቡ ዘንድ ሰፍቶ ወይም ደግሞ ገንግኖ የታየ ከመሰላቸው ገበያው ላይ ያለው አትራፊው ሐሳብ ወይም አጀንዳ ኢትዮጵያዊነት ከሆነ ኢትዮጵያዊ ሆኖ ለመከራከር፣ ስለ ኢትዮጵያ ለማውራት፣ ስለ ኢትዮጵያ አንድነት ለመናገር የሚገዳቸው ነገር የለም። ልክ ኢትዮጵያዊነት የሚለው ሐሳብ ደግሞ ትንሽ ዘመም ያለ ሲመስላቸው፣ ደጋፊ ያጣ ሲመስላቸው ደግሞ ገበያው ላይ ያለው የብሔርተኝነት ሐሳብ ከሆነ በአንድ ጊዜ ተገልብጠው ብሔርተኛ ሆኖ ለመምጣት የሚገዳቸው ነገር የለም። አላማቸው ገንዘብ ማግኘትና ትርፍ ማግኘት፣ ጥቅም ማሳደድ ብቻ ነው። መርሃቸው ደግሞ ይህንን አላማ ለሚያሳኩበት አላማቸውን የሚያሳኩበት መርሃቸው ደግሞ ጥሎ ማለፍ ነው። ጥሎ ማለፍ ማለት ወንድምህ ሊሆን ይችላል። አብሮህ ብዙ ያሳለፍከው ጓደኛህ ሊሆን ይችላል በጣም ብዙ ነገር አብረህ አሳለፍከው ጎረቤትህ ወይም የስራ ባልደረባህ ሊሆን ይችላል። አንተ ጥቅም እስካገኘህበት ድረስ እሱን ሰውተህ፣ እሱን ረግጠህ፣ የሱን ጥቅም ለራስህ ወስደህ፣ ሌሎችን ጥሎ ለማለፍ ችግር የሌለባቸው የሚመሩበት መርሃቸው ጥቅምና ገንዘብ አሳዳጅነት ብቻ ነው። በዛ ሂደት ውስጥ ማንንም ጥሎ ለማለፍ ጉዳያቸው አይደለም። ከትንሽ ጊዜ በኋላ ኢትዮጵያዊነት አሁን ያለው ጎጠኝነትና ዘረኝነት እየተሸነፈ ሲሄድ እነዚህ ሰዎች ተመልሰው በኢትዮጵያዊነት ማሊያ እንደሚመጡ በእርግጠኝነት እንጠብቃለን። ሚስኪን ደጋፊ ያላቸው የማይጠይቅ የማይመረምር ምንድን ነው የሚሰሩት እነዚህ ሰዎች ብሎ የማይመረምር ደንቆሮ፣ በእነሱ አስተሳሰብን አመለካከት የደነቆረ ህዝብ ተከታይ ያላቸው፣ ያ ተከታያቸው ደግሞ ብሔርተኛም ሲሆኑ ይደግፋቸዋል፣ ኢትዮጵያዊነትም ሲሉ ይደግፋቸዋል። አሁን ይህንን ኢትዮ ሶስት ስልሳን አፈረሰ ይዞብን ሄደ ይዞብን ጠፋ ምናምን የሚባለው ፖለቲካ እኔ ይተረማመስ ሲፈልግ እኔ እንዲፈረካከሱ ነው የምፈልገው ነገር ግን ሀብታሙ አያሌው ማን ነው? በመጀመሪያ ደረጃ ሀብታሙ አያሌው በኢህአዴግ ዘመን የአዲስ አበባ ወጣቶች ወደ ኢህአዴግ እንዲገቡ ከወጣቶች ሊግ በሚባለው ውስጥ ገብቶ የሊጉ ሊቀመንበር ይሁን አይሁን እርግጠኛ አይደለሁም። ነገር ግን የአዲስ አበባ ወጣቶችን ወደ ኢህአዴግ ለማስገባት ወጣቶችን እየመለመለ ወደ ኢህአዴግ ያስገባ የነበረ የኢህአዴግ ቀንደኛ አፈቀላጤ የነበረ ሰው የአዲስ አበባ ወጣቶችን በጅምላ እና በገፍ ወደ ኢህአዴግ እንዲገቡ የአዲስ አበባ ወጣቶች ሊግን ያደራጅና ያስተባብር የሆነ ወቅትም ይመራ የነበረ ሰው እንደነበር ነው ማስታውሰው። ከዛ በኋላ ተቃዋሚ ሆንኩ ብሎ መጣ። አንድነት ፓርቲ የሚባል ፓርቲ መስርቶ ተቃዋሚ ሆንኩ ብሎ መጣ። ተቃዋሚ ሆንኩ ብሎ ሲመጣ ሀብታሙ ተቃዋሚ ሆኖ አልነበረም። የአዲስ አበባ ወጣቶችን መጀመሪያ እንቅስቃሴ የጀመረው የአዲስ አበባ ወጣቶችን ይወክላል የሚል ተሰሚነት እንዲኖረው፣ ከዚያ በኋላ እነዚያን ወጣቶች ወደ ሌላ ፓርቲ፣ ወደ ሌላ ቡድን፣ ወደ ሌላ አካል እንዳይሄዱ ከራሳቸው ከኢህአዴግ ውስጥ የወጣውን ሰው ፓርቲ እንዲመሰረት አድርገው ማጭበርበሪያና ማታለያ እንዲሆን ለአዲስ አበባ ወጣቶች የተቀመጠ ሲምቦል ነው። በተቃዋሚ ስም የተቀመጠ የኢህአዴግ ወጣቶች ሊግ አባልና አመራር ነበር ሀብታሙ አያሌው ማለት። በጎንደር ያንን አንድነት የሚባል ፓርቲ ከመሰረተ በኋላ ጎንደር አካባቢ አንድ የተቃውሞ ሰልፍ ጠርቶ ነበር። ኢህአዴግን ተቃውሞ ከወጣ በኋላ ማለት ነው። እዛ የተቃውሞ ሰልፍ ላይ የተናገራቸው ነገሮች በጣም ወጣቱ የሚቀሰቅሱ ስሜታዊ የሚያደርጉ በቃ ዲሞክራሲ አለ በዚህ ሀገር ተብሎ የሚያሳይ ነገር እስኪ ምን ይል እንደነበር ያኔ ልጋብዛቸው።

ሀብታሙ እያሌው የማህበረሰቡን ስነ ልቦና ነው ያውቃል። ወጣቱ በኢህአዲግ ምን ያህል እንደተማረረ ያውቃል። ምኑም ቢነካው ሰልፍ እንደሚወጣ ያውቃል። ያችን ስነ ልቦና አጥንቶ እነመለስ ዜናዊ ማን ተቃውሞ አደባባይ እንደሚወጣ ለማየት የሚጠቀሙበት ምንድነው የሚባለው እየመረጠ የሚያስመቱ እየጠቆሙ የሚያስመጡ ሰዎች ነበር። ወጣቶችን የሚያስይዙ የሚያሳስሩ፣ የሚያሰድዱ ከሌ ከሌ ከሌ ከሌ እያሉ የሚጠቁሙ ጠቋሚዎች ነበሩት ኢህአዴግ ወጣቶችን በየአካባቢው የሚጠቆሙት ማለት ነው። ሀብታሙ አያሌውን ግን ምን አደረገው በየአካባቢው ከመጠቆም ሰልፍ እንዲጠራ ተደረገና በጣም የተበሳጩ ወጣቶች ሰልፍ ወጡ። ከዚያ በኋላ ሀብታሙ እንደዛ እየጮህ ሲመራው የነበረው ሰልፍ ላይ በኢህአዴግ ዘመን በዛ ደረጃ እንደዚህ ተናግረህ ሳትታሰር የምትቀርበት ምንም ምክንያት የለም። እዛ ሰልፍ ላይ የነበሩ ወጣቶች ግን እየተመረጡ ሲታሰሩ፣ ሀብታሙ አያሌው ምንም አልተደረገም ነበር። ለምን መጀመሪያም የተፈለገው ወጣቶችን እየመረጠ እየጠቆመ አደባባይ እያስወጣ ለማስመታት እንጂ በእውነት እየተቃወመ የነበረ ሰው እንዳልነበር። ያኔ ይህን ተቃውሞ ሰልፍ አድርጎ እሱ የጠራቸው አደባባይ ወጣቶች በየቦታው እየተለቀሙ ሲታሰሩ እሱ ምንም አልሆነም ነበረ። ከዚህ በላይ ሀብታሙ አያሌው የኢህአዴግ ሰላይ፣ የኢህአዴግ ጉዳይ አስፈጻሚ፣ የህወሃት ተላላኪ እና የነበረከት ስምኦን ቅልብ ለመሆኑ ማረጋገጫ የለም። እንደዚህ አይነት ሰው ጋር አብረሽ ለመስራት ስታስቢ ወይዘሮ ኢየሩሳሌም የሆነ ሰዓት ላይ ገልብጦሽ እንደሚሄድ ልታቂ ይገባ ነበር፣ ነው መልክቴ። እሷም ያውናት እሷም ሴቷ ሀብታም ሆናት ሀብታም ነሽ ልላት እንችላለን። እሷም የሄደችበት ያለው መንገድ አሁን ሴት ልጅ ሆና ኢትዮጵያን የሚያፈርስ እርስ በርስ የሚያጣላ ሀገር ከሀገር ወይም ብሄር ከብሄር የሚያጋጭ ነገር ማውራት ከኢትዮጵያ ሴቶች በኢትዮጵያ ስነ ልቦና ካደጉ ሴቶች አልጠብቅም። እሷ ግን እያደረገች ያለችው እነ ሀብታሙ አያሌው ከሚያደርጉት እነልደቱ ከሚያደርጉት ነገር የተለየ አይደለም። እና ለሱ አዝኜ ሳይሆን እንደዚህ ማወራው ደግ አደረገች ለማለት ነው። እና ይህን ካደረገ በኋላ በየጊዜው የተለያዩ ወጣቶችን አግሬሲቭ እንዲሆኑ ከዚያ በኋላ በየቦታው ሰማያዊ ፓርቲ የሚባል ነበር ያኔ። እና ሀብታሙ እንደዚህ በሚንቀሳቀሱበት አንድነት ፓርቲ ነበር። ሁለቱም ደግሞ ሰማያዊ ፓርቲ፣ አንድነት ፓርቲ በወጣቶች የሚመራ ፓርቲ ነበር እና በዛ ስሜታዊነት የተንቀሳቀሱ ወጣቶች በጣም ለብዙ ግፍ፣ እስራትና ግርፋት ተዳርገዋል ከሀገር ተሰደዋል፣ እና ነፃነታቸው ለረጅም ጊዜ ተገፎ እንዲቆዩ ተደርጓል፣ ከየቦታው እየተለቀሙ። ከዚያ በኋላ ሀብታሙ አያሌውም ወደ ለውጡ ዘመን መጨረሻ አካባቢ ታመመ ተባለ። ሀብታሙ አያሌው ታመመ ተባለ። እና የነፃነት ታጋይ ነው ብለን እኛም በየፌስቡካችን ላይ ለጥፈን ልክ እንደ ታጋይ ስለምንቆጥረው ኢትዮጵያውያን እኮ ያልተሸወድ ነው፣ ሽወዳ የለም እኮ። በኢትዮጵያዊነት የምናውቃቸው ሰዎች ሁሉ ዛሬ ወደ ዘረኝነት ጎጣቸው ገብተው በየልክ እንደ ቀንድ አውጣ ኮሽ ሲል ወደ ዛጎሉ እንደሚገባው ቀንድ አውጣ የሆነ ነገር ሲመጣ ወደ ብሔር እንትናቸው ኮብኮባቸው ሲገቡ ስንመለከት በጣም የሸወዱን ሰዎች ብዙ ነበር። ያን እንላለን እና ሀብታሙ አያሌው የነፃነት ታጋይ ነው ብለን ለነፃነት ሲል ዋጋ የከፈለ ነው ብለን የሱ ሰብአዊ መብት ይከበር ብለን እስር ቤት ታስረው ደም እየፈሰሰው ነው ሕክምና ያስፈልገዋል ተብሎ ኢህአዴግ ሕክምና ከለከለው ተብሎ ሲነገር ፍትህ ለሀብታሙ አያሌው ብለን በየፌስቡካችን ስንጮህ ነበር። ፍትህ ለሀብታሟ እያሉ ሊከበር ይገባል ብዬ በዚህ ደረጃ የምንሟገትለት ልጅ ነበረ። ዛሬ እንደዚህ ወደ አረንቋ ወደ ጥላቻ አዘቅት ውስጥ ሳይገባ በፊት ማለት ነው እና በዚህ ደረጃ ብዙ ፖለቲካ ተሰራ። ታመመ፣ ተባለ፤ ያልተባለ ነገር የለም። ኢህአዴግ ፖለቲካ ማን ነው ሕክምና ከለከለው ተባለ። ውጭ ሀገር ያሉ ዳያስፖራዎች እነ ታማኝ በየነ ሌሎችም ኢትዮጵያውያን ወደ ውጭ እንዲወጣ ያላደረጉት ጥረት አልነበረም። ለረጅም ጊዜ ግን ሕክምና ተከለከለ ተብሎ ቤቱ ተኝቶ በጣም ብዙ መከራ ያወራ ነበር። እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉ ተግባራቶች እንደሆኑ ይታወቃልና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ህሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል። እንደዚህ አይነት ማዕት ሲያወራ ከከረመ በኋላ ደም እየፈሰሰኝ ተኝቼ እንደዚህ ሁኜ ምናምን እያለ ሲያወራ የነበረ ሰውዬ አሜሪካ እንደገባ አንዶ ሳይሞላው ተሻለው ተባለ። ሀብታሙ አያሌው ነኝ። እንግዲህ ከብዙ መከራና ከብዙ ጣውርድ በኋላ እዚህ ዋሽንግተን ዲሲ አሜሪካ መጥቻ ያለው ብዙ ከኔ ጋር ስትጨንቁ የነበራችሁ አገር ቤት ያለሁኝ ሕክምና ባላገኘሁበት ጊዜ የኔን መከራ ትካፍላችሁ አሁን ወደ ደረስኩበት ወደመጣሁበትም እንድመጣ በርካታ ጥረት ላደረጋችሁ ከነዚ አብራችሁ ለተጨነቃችሁ እንደተጨመቃችሁ በመላው ዓለም ላላችሁ ኢትዮጵያውያን ከልብ አመሰግናለሁ። ያኔ የታሞ ነበሩ የሀብታሙ አያሌው ኖ ኖ ኖ ኖ አልታመመም። ወደ አሜሪካ እንዲሄድ የተፈለገው መጀመሪያ በኢህአዴግ ቤት ውስጥ ነው። አሜሪካ እንዲሄድ የተፈለገው ለምንድን ነው? ኢሳት የሚባል አሸባሪ ብለው የፈረጁት ኢህአዴጎች ኢሳትን እንዲያፈርስ ሚሽን ተሰቶት ወደ አሜሪካ የተላከሰው ነው። እንዴት ካላችሁኝ ሀብታሙ አያሌውና ኤርሚያስ ለገሰ ኢሳት ከገቡ በኋላ ኢሳት እንዴት እንደተተረማመሰ ተመልከቱ። ሀብታሙ አያሌው እሺ፣ ኤርሚያስ ለገሰ ዛሬ ተመልሷል ተመልሷል ብላችሁ ነው የምታምኑት። ይሁንላ፣ እሺ ይሁን ብለን እናስብ። ግን አላምነውም እኔ ዛሬም። ትናንት ትላንት በኢትዮጵያዊነት ላይ ቆሞ ኢትዮጵያዊ ነው ብለን ያመነው ሰው ወደ ዘረኝነት አረንቋ ገብቶ ምን አይነት የጥላቻ ትርክት ሲተርክ እንደነበር ስለማቅ፣ ዛሬም የሚያወራው ነገር ከእውነቱ ይሁን ወይስ ለማስመሰል ይሁን ማረጋገጫ አላገኘውም። ኤርሚያስንም አላምነውም ዛሬ የሚያወራውንም ነገር እና በአጠቃላይ ሀብታሙ አያሌው አላማ ተሰጥቶት ውጭ ሀገር ሂዶ የለውጡ ዘመን ሊመጣ አካባቢ ስለነበር፣ 2007 8 9 አካባቢ ነው ሀብታሙ በጣም ታመመ ተብሎ ወደ ውጭ ሀገር እንዲሄድ የተደረገው። የዛን ሰዓት ደግሞ ኢህአዴግ ሊወድቅ በጎንደርም፣ በአማራ ክልል በተለያዩ የኦሮሚያ አካባቢዎችም አመፅ እየተቀጣጠለ የነበረበት ጊዜ ነው። ይህ ሰዓት የተለያዩ መረጃዎችን እያወጣ መንግስትን መፈናፈኛ ስላሳጣው የህውሃት መንግስት ማለት ነው ወደ አሜሪካ ሂዶ ኢሳት የሚባለው ቡድን ውስጥ እንዲገባና እነሱን እንዲያፈርስ ሚሽን ተሰጥቶት የሄደ ሰው ነው። ሕክምና አልተከለከለም። እንዴት አልክ ካላችሁኝ፣ ያችን የሕክምና ተከለከለ ፖለቲካ ማን ይዟት መጣ ዘንድሮ? ጀነራል ተፈራማሞ ጀነራል ተፈራማሞ ወደ በረሃ ወደ ጫካ ከመሄዱ በፊት ምን ሲባል ነበር? ሕክምና ተከለከለ፣ ሊሞት ነው፣ ሊሄድ ነው፣ ጣረሞት ላይ ነው፣ ደም እየፈሰሰው ነው፣ እንደዚህ ሆነ ተብሎ ይሄ ሰውዬ ከዛሬ ነገ ሞተ ብለን ስንጠብቅ እሱ ክላሽ ይዞ ጫካ ገብቷል። ታሞ ነበር ተፈራማመው ሂድና እግዚአብሔር ይማረህ በለው ታሞ ነበር ብለህ የምታሰብ ከሆነ ይቺ ፖለቲካ ነች ታሞ ነበር ተብሎ ለረጅም ጊዜ መንግስት ከለከለው ተብሎ የሚቆየው የመንግስት ተቃዋሚ ነው ብሎ ህዝብ እንዲያምነው መንግስት እያሰቃየው ነው ብሎ ህዝብ እንዲያምነው እንጂ ታመው አልነበረም የታመምነው እኛንን ያደነዘዙን ህወሃቶች ናቸው ኢትዮጵያዊነት የኢትዮጵያዊነት ካባ ለብሶ ሲመጣ ማንም ሰው ኢትዮጵያዊ ነው ብለን የምንቀበለው እኛ ነበርን። ነው የተሸወቱ እንጂ እነ ሀብታሙ ሚሽናቸውን እየተወጡ ነበረ እና እነዚህ ሰዎች በአጠቃላይ ዛሬ በኢትዮጵያዊነት ቁመና ላይ ሳይሆን በዘረኝነት፣ በብሔርተኝነት ቁመና ላይ ቆመው በጋራ እየሰራ ነው ብለው ካወሩ በኋላ ዛሬ እንደዚህ አደባባይ ወጥተው መፈረካከሳቸውን፣ መተረማመሳቸውን እየተናገሩ ያሉት ትላንትናም ቢሆን ለጥቅም ማሳደጃ ለጥቅም ማባረሪያ እንጂ ለኢትዮጵያም ለሆነ ቡድንም ለሆነ ብሔርም የቆሙ ሰዎች እንዳልሆኑ ማሳያና ማረጋገጫ ነው። ይህም ማረጋገጫ ከፈለጋችሁ ደግሞ ጥቅም እንዴት እንዴት ነው የጥቅም ማሳደጃ የሚሆነው? በቃ አብራ ስትሰራ ነበር እሱ ስለ ካዳት ነው ምናምን ካላችሁ ብሩ ኪባስ የምትሉት ሰውዬ በኢትዮ ሶስት ስልሳ በሀብታሙ መክዳት እና በኢየሩሳሌም ክስ መካከል እሱ የሚያወራውን ልጋብዛችሁ የሆነ የቲክቶክ ግሩፕ ላይ ገብቶ ስለዚህ ጉዳይ የሚናገረው ልጋብዛችሁ። በሆነው ነገር በጣም አዝናለሁ። ነገር ግን እኔ እዚህ ደረጃ ከመደረሱ በፊት ነገሮች በህጋዊ መልኩ ወይም ደግሞ የድርጅቱ የተቋሙ ህገ ደንብ በሚፈልገው መልኩ ወይም በሚፈቅደው መልኩ እንዲከናወን የውስጥ ትግል ከሚያደርጉ ሰዎች መካከል አንዱ ነኝ። ብዙ ግጭቶች በመካከላችን አሉ፣ ብዙ አለመግባባቶች አሉ፣ ብዙ ነገሮች አሉ። ግን አልተፋፈንም። አንዱ አንዱን ለማፈን ተካሄዶ አያውቅም። እና ማናችንም ቢሆን ስንታፈን ከፈናው ላለመሞት የምናደርገው ጥረት ብዙ ነገሮች ሊያናግሩን ይችላሉ። አሁን ላለመሞት እየተደረገ ያለ ጥረት ነው። እሷ ላይ የመጣው ነገ ጄሪልና ነጌጥዬ አፈወርቅ ላይ የመጣው ነገር ነገኔ ላይ ይመጣል። የመሞት ያለመሞት ጉዳይ ነው ይላል ብሮኪባስ፣ የመሞት ያለመሞት ጉዳይ ነው። አንድ ሰው ሊገልህ ሲመጣ የምታደርገውን ነገር ሁሉ ላታውቅ ትችላለህ። ስለዚህ በዛ ስሜት ነው ኢትዮ ሶስት ስልሳን ስለቀማት ሀብታሟ እያሌው እየሩስን ወይም እነ ብሩክን ስለቀማቸው ልንሞት ነው፣ ልንጠፋ ነው እያሉ ምን ማለት ነው? አንድ ሚዲያ ተወሰደ፣ ኦኬ። ህግ አለ፣ በህግ ይዳኛል። የሚከፋፈሉት ሀብት ካለ ይካፈላሉ። ከዛ በተረፈ እዛ ኢትዮ ሶስት ስልሳ ውስጥ ያለችውን ሀብት ለመካፈል ያችን ብር ካላገኘን፣ ያችን እዛ የተሰራችውን ነገር ካልተካፈል እንሞታለን እያሉ እነዚህ ናቸው አሁን በቡድን አንድ ላይ ሆነው ስለ ኢትዮጵያ የሚያወሩት በግሩፕ ሚዲያ እንዴት እንደሚመራ ለሀገር የሚሰሩ ሰዎች እንዴት ረጅም ዓመት አንድን ሚዲያ ይዘው እንደሚሄዱ እኮ እነ ሲሳይ አገና አሳይተውናል። እነ ታማኝ በየነ ኢሳትን እንዴት አድርገው ለአስር ዓመታት ያክል ያለምንም ኮሽታ እነ ኤርሚያስና እነ ሀብታሙ አያሌው እዛ ውስጥ እስከሚገቡ ድረስ ምንም ሳይፈጠር ይዘውት እንዲሄዱ እናስታውሳለን። ገና በሶስት በሁለት ዓመት ኢትዮ ሶስት ስልሳ እንደዚህ አይነት መተረማመስ ውስጥ ገብቶላቸዋል። ያም ሆኖ ደግሞ ለንሞት ነው እያሉ ነው እነ ብሩክ። በጣም ኢትዮጵያዊነታቸውን ሳስበው ያሳፍሩኛል፣ እነዚህ ሰዎች አሁን። እነዚህን ሰዎች ሰው ብሎ ስለ ኢትዮጵያዊነት የሆነ ብሔርተኛም ቢሆን ስለ ብሔር ስለሚያቀነቅነው ነገር ይጠቅመኛል ብሎ እነሱ የሚያወሩት ነገር የሚያዳምጥ ሰው ካለ እግዚአብሔር ነብሱን በገነት ያኑር ነው የሚባለው። ከዚሁ እርም አውጥቶ መለያየት ነው እነሱ። የኢትዮጵያ ጠላቶች ግን እንደዚህ እየተፈረካከሱ እየጠፉ ስንመለከት እኛ ደስ ይለናል። ነገም በርቱ፣ ቀጥሎ እንደዚህ አደባባይ እየወጣችሁ? መነታረካችሁን ቀጥሉ። አፍራሽነታችሁን ግን ዛሬ ሳይሆን የኢህአዴግ ተቃዋሚ ነን ብላችሁ ስትወጡ ጀምሮ ስለምናውቅ የእናንተ ዛሬ እንደዚህ መተረማመስና ክብራችሁን እንደዚህ እየዘቀጠ ሲሄድ መመልከታችን አይገርመንም የሚለውን ነገር ብቻ ነው ማንሳት የምፈልገው። በአጠቃላይ የእነዚህን ሰዎች አጠቃላይ ሁኔታቸውን የዳሰስኩበት ፕሮግራም ይሄንን ይመስላል።